ይመጣል። የያዘችው ልክ እንዳንቺው ያንቺው ነው የሚመስል እኔ በጣም ነው ያፈርኩት። ለኮሜንታተሮች ራሱ አብሶ ሙስሊም ናችሁ አብሶ የእስልምና ስም ይዛችሁ። ወይኔ ወይኔ ወይኔ፣ ወላሂ እኔ በሆን በሷ ቦታ ራሴን አጠፋለሁ። በእርግጥ ልጅቱ ንጹሕ ናት፣ ንጽሕናዋ ተረጋግጧል። ሀታ ንጹሕነቷ ቢረጋገጥም ይሄን ጉድ ቤተሰብ ሲሰማ ሞት ይሻላል። ወላሂ እናቴ ናት እናቴ ናት። እንግዲህ ቤተሰብ የጅቦራ እናት ቪዲዮ ተለቋል። የልጅ ሽር ቃን ቪዲዮ ተብላ ምንድን ነው ቲክቶክ ላይ ላይቭ መነጋገሪያ ቪዲዮ የፖስተቱ መነጋገሪያ አድርገዋት፣ ያው እናቲቱ ጋር ደርሶ ቤተሰብ ሙሉ ሰምቶ፣ እናቲቱ ወጥታ እነ ዮኒ ተከራክረውላት ስለነበር ቴሌግራም ላይ የእሷን አላየን ምናምን ብለው ተከራክረውላት፣ ንጽህነቷን አረጋግጠውላት ስለነበረ እናትየዋ ወጥታ እነ ዮኒን እያመሰገነች ነው ማለት ነው። አስባችሁታል። እንደዚህ አይነት አጸያፊ ነገር እህቶቼ ሲጀመር፣ እናንተ አላህ አክብሮ አልቆ የፈጠረውን ሰውነታችሁን እንዴት ነው ለወንድ በሚዲያ እንደዚህ እያደረጋችሁ የምትለቁት? ወላይ በጣም ነው የምታሳፍሩት። ሀታ ይች ልጅ ባይደርስባትም፣ ይች ልጅ ራሱ ባትሆንም መወራቱ ራሱ እኔ አፍራለሁ አንገቴን እደፋለው ራሴን አጠፋለሁ። ወላሂ ሀታ ባልሰራው ራሱ ከቶም ቤተሰቦቼ ሰምተው እኔ በጣም ነው የገረመኝ። ግን ቤተሰቦቿ ማሻላ ለልጇ ተከራክራ እንትን ብላለች። እናቲቱም ማንም እናት ልጇ በመጥፎ እንዲነሳ ልጇ በመጥፎ እንድትነሳ አትፈልግም። እና ቤተሰቦቻችን እንዲከበሩ እኛ አዋዋላችንን ቦታችንን ማሳመር አለብን። በጣም ነውር ነው። አላህ እኮ እንደሌላው ፊታችን እንደ ግንባራችን፣ አፍንጫችን ምናምን ይታይ ቢል እኮ ልብስ እንድንለብስ አይፈቅድም ነበረ። አላህ የሸፈነልንን ለምንድን ነው እኛ ግልጽ ካላወጣ ነው? ለምንድን ነው ሴት ልጅ በዚህ ልክ የምትረክሰው? ሴት ልጅ እኮ ውድ ናት። ሴት ልጅ እኮ እንቁ ናት። ከቶም በዚህ ዘመን እህቶቼ፣ ባል በማይታመንበት ጊዜ ሶሻል ሚዲያ ላይ ላወቃችሁት ሰው ይሄን ያክል ድፍረት ከየት አመጣችሁት? በነገራችን ላይ በፊት በፊት እንትን እንደዚህ ቪዲዮ እና ፎቶ እየያዙ አረብ ሀገር ምናምን ያሉ እህቶችን ብራምጡ እያሉ ነበር የሚያስፈራሩት። አሁን ደግሞ እንደዚህ ቪዲዮ ይይዙና ቴሌግራም ግሩፕ ይከፍቱና መቶ ዶላር እያስከፈሉ ወደ ግሩፑ ያስገቡና ሰዎችን ያንን የእናንተን ቪዲዮ እንዲያዩ ያደርጋሉ ማለት ነው። ይሄ ምንድን ነው? በእናንተ ቪዲዮ እና ፎቶ ቢዝነስ እየሰሩባችሁ ነው። አስባችሁታል? ዓለም ያየዋል። ቤተሰቦችሽ ያዩታል። ያላህማ ተውዘው አኼራ ነው የምትጠየቂው። እንዴት ነው ቀጥ ብለሽ ቤተሰቦችሽን ወንድሞችሽን ምናምን የምታዩ? በዚህ ዘመን ሶሻል ሚዲያ የማይጠቀም ሰው አለ እንዴ? ተው፣ ለራሳችሁ ክብር ስጡ። ተው፣ አንዳንድ ጥቂት ልጆች መላ ሴቶችን አታሰድቡ። ተው፣ ክብር ይበልጣል። ከምንም ከማንም በላይ ተከበሩ። ብዙ ጊዜ ተነግሯል በዚህ ጉዳይ ላይ እንደ አዲስ ደግሞ ተነስቷል። በጣም አሳፋሪ ነው። እየተባለ ያለው ነገር አሳፋሪ ቀፋፊ ነው። እኛ ቤተሰቦቻችን እንዲከበሩ አንገታቸውን ቀጥ ብለው እንዲሄዱ እኛ ያልሆነ ቦታ መዋል የለብንም። እህቶቼ ተው፣ እህቶቼ አላህም ፍሩ ፈጣሪያችሁም ፍሩ እንዴ ነውር እኮ ነው። ከሁሉም ደግሞ የታዘብኩት ቲክቶክ ላይ ማለት ነው። ኮሜንት ላይ በአላህ ሊንኩላኩልን በማርያም ሊንኩላኩልን ምናምን። ቆይ ምን ልታደርጊ ነው? ሊንክ የሚላክልሽ አብሶ የእስልምና ስም የያዛችሁ እህቶቼ አታፍሩም ወይ? በእኛ በእስልምና እኮ አይደለም የሰውን አይብ የሰውን እፍረት ገላ የራስሽን እኮ እንድታዩ አልተፈቀደልሽም። ኧረ ተው አንዳንዴ ተው። እንደው ቢያንስ የምትጽፉትን ኮሜንት ዓለም ያያዩዋል። ቤተሰቦችሽ ያያዩታል። ተው፣ ተው፣ ተው። ክብር ይኖራችሁ እንኳን ለሚዲያ ሰው ባልሽን በአሁኑ ጊዜ አምነሽ እንደዚ ለማድረግ በሚፈራበት ጊዜ እንዴት ነው እንደዚህ አይነት የወረደ ስራ የምትሰሩት? ተው፣ ተው። እኔ ይህች ልጅ በጣም ነው ያሳዘነች። ደግነቱ የእሷ አይደለም አሉ መሰከሩላት እሷን አላየንም ብለው ማለት ነው። አይተንብሻል ብለው ስሟን አጥፍተው ቤተሰቦቿ ሁላ ሰምተው በጣም እያለቀሰች ምናምን ነበረ። እንግዲህ ይሄ የተፈጠረው ምንድን ነው? እነ ሮማን ጋ ስለተጣላች ጊፍት ስለሚወርድላት ምናምን ነው አሉ። አብዛኛው ቲክቶከሮች ደግሞ ጊፍት የሚወርድላቸው እንደዚህ አይነት ስራ እየሰሩ ሙሟቸውን እየላኩ ምናምን ነው አሉ አሉ ነው። እኔ እንግዲህ አላቅም። እኔ ቲክቶክ ሲጀመር ብዙም አልጠቀምም ይኸው አራት አመቴ አራት ሺ ፎሎ ነው፣ ፎሎ ራሱ ያለኝ ማለት ነው። እና እባካችሁ ተከበሩ እህቶቼ፣ በተለይ ሙስሊም እህቶቼ አማና፣ አደራችሁን፣ ክብራችሁን ጠብቁ፣ ክብራችሁን ጠብቁ እህቶቼ፣ አደራ፣ አደራ። ኮሜንት ላይም እያየናችሁ ነው። በእርግጥ የኛ ብቻ አደላችሁም፣ ሌሎቻችሁም አላችሁ። ሴት ልጅ የሆናችሁ በሙሉ ክብራችሁን ጠብቁ። እንደው አላህ እንዳያዋርዳችሁ፣ ክብራችሁን ጠብቁ። ከእንደዚህ አይነት ውርደት ጠብቀ ይበሉ። ወላሂ ካልሆነ ሰው ጋር አትግጠሙ። ያልሆነ ቦታ አትዋሉ። ያልሆነ ቦታ አትዋሉ። ያልሆነ ቦታ መዋል ትርፉ ይሄ ነው፣ መዋረድ ነው። እስከ ዛሬ በአረብ ሀገር ያሉ እህቶችን ብር ለመብላት ፎቶ ላኪልን፣ ቪዲዮ ላኪልን እያሉ በፍቅር ምክንያት ሲያስልኩ ምን ሲሉ መጨረሻ ላይ ብር ስጡን ሲሉ፣ ብር አንሰጥም ሲባል አሁን ደግሞ ሌላ አቅጣጫ ቀይረው የእናንተ ቪዲዮና ፎቶ ቴሌግራም ግሩፕ ከፍተው ቢዝነስ እየሰሩባችሁ ነው። እዛ ግሩፕ ውስጥ ለመግባት አሉ መቶ ዶላር ትከፍያለሽ አሉ ማለት ነው። ምን ልታደርጉ ነው? መቶ ዶላር ከፍላችሁ ሂዳችሁ የምታወት የአንቺ አይነት ነው የያዙት። ሁሉም የተለየ ነገር የለም። ራሳችሁን ጠብቁ። አላህ አልቆ ሸሽጎ ላንቺ እና ለባልሽ ብቻ እንዲታይ ያደረገውን ነገር አለም ላይ ማውጣት ያሳፍራል። ቪዲዮ ላይክሽር አድርጉ፣ ተማሩበት።